አረ፣ እንደው ምን ይሻለና ግን የምር በጣም ነው ያዘንኩት ማለት ነው። በጣም ይሄ ህጻን እንግዲህ ገና ምንም የማያውቅ ማለት ነው፣ አንድ ፍሬ ልጅ ወደ ስደት ማምጣት ማለት የምር ከቤተሰቦቹ ነጥሎ ማምጣት ማለት በጣም ይከብዳል ማለት ነው። አሰላሙ አለይኩም ወረመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ የቻናሌ ተከታታዮች ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እናንተም በያላችሁበት ሰላማችሁ ይብዛ፣ ሀገራችን ኢትዮጵያንም አላ ሰላም ያደርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ፣ ቤተሰቡ ነው ማለት ነው። ሀሳብ አስተታችሁንም ኮሜንት ላይ ያስቀምጣችሁ። አብሮነታቸው አይለይ ማለት ነው። እንግዲህ ዛሬ የምር በጣም ነው የገረመኝም ያዘንኮትም ማለት ነው። ይህንን ሕፃን እንግዲህ ደላላዎች ወደ ስደት እንዲመጣ አድርገውታል። የምር እስቲ ከብሬክ አበሻዊ ከብሬክስ አበሻው ያለውን ነገር አብረን ሰምተን የምንመለስ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። ላችሁምትናስትልኝ ክቡራትና ክቡራን እንደምን አላችሁ? እባካችሁ ሁላችሁም ይህንን ቪዲዮ ላይክ፣ ሼር በማድረግ ተባበሩ። እውነት ለመናገር የዘንድሮ ነገር ምንም ለወሬም አይመችም። እነዚህ ህገወጥ የሚባሉ ደላሎቹን የሚሰሩት ስራ በዘመናችን ተሰምቶም ታይቶም አይታወቅም። አሁን ይህ እስኪ ተመልከቱ። ማን ያምናል? እስኪ ይሄንን ነገር ነ ይሄ የይ ነው ይዘ የመጡት ማርያም ፈቶ የሰው ልጅ ይህን ያልተወለደ አንድ ፍሬ ልጅ አስጠፍቶ ከቤተሰቡ ይዞ ይመጣል። እውነት ምን አይነት ጊዜ ደርስ ነው ፈጣሪ? ስል እጅግ በጣም የሚያሳዝን ለማመን ሁሉ የሚከብድ ነገር እኮ ነው የምትገጥሞን ያለው፣ ወገን ይህንን በምስሉ ላይ የምትመለከቱት ህፃን መሰለ ሞላ ብርሃ ይባላል። እንግዲህ የትውልድ ቦታው ራያ ባላ ውስጥ ነው። በጣም የሚገርማችሁ ነገር ይህንን ጨቅላ ህፃን የአስራ አንድ እድሜ ልጅ ነው። አርብ ዕለት ከቀኑ ዘጠኝ ሰዓት ምሳ በልቶ ግመላ መጣ ነው ብሎ ከጎረቤት ልጅ ጋር እንደወጣ አልተመለሰም። በአካባቢ የነበሩት ልጆች ህገወጥ ደላሎች ሳውዲ ብለው አታለው እንደወሰዱት ነገሯቸው። ይህንን ልጅ በአስቸኳይ ወደ ቤተሰቦቹ ካልመለሳችሁት ሙሉ ማንነታችሁ ከነፎቷችሁ ሙሉ መረጃውን ሶሻል ሚዲያ ላይ ይለጠፋል። እመኑኝ ይህንን አደርገዋለሁ። እንግዲህ እንደሰማችሁት ማለት ነው ይህንን አንድ ፍሬ ልጅ ሳውዲ ብለው እንግዲህ ህገ ወጥ ደላላዎች እንዳመጡት ነው እየተናገረ ያለው ማለት ነው የምር እነዚህ የህገ ወጥ ደላላዎች ምንድን ነው መደረግ ያለባቸው ምንድን ነው የሚሻላቸው ትንሽ እንደ ሰብአዊነት የሚባል ነገር የለም እንደው ሰው አይደሉም እንደው ለሰው አያስቡም ምን አይነቶቹ ራስ ወዳድ ናቸው። በቃ እነሱ በቃ ትንሽም ትልቅም ይሁን በቃ በሕገወጥ እያመጡ ገንዘባቸውን ብቻ በቃ አንተ ማለት ነው የሚፈልጉት። አሁን ይህንን ልጅ እንግዲህ አግተው ገንዘብ ለመቀበል ሲፈልጉ ነው እንደዚህ ያደረጉት እንጂ እውነት ይሄ ሕፃን ልጅ አረብ ሀገር መጥቶ ስራ ይሰራል ብለው አይደለም። አግተው ገንዘብ ለመቀበል ፈልገው ነው እንግዲህ እንደዚህ አድርገው አመጡት ማለት ነው። አሁን ገና አንድ ፍሬ ልጅ ከእናትና ከአባቱ መነጠላ ነበረበት እንደሆነ? የምር እኔ ምን እንደሚሻል ብቻ አላውቅም። የምር ምን እንደሚሻል አላውቅም። እንዲያው ሀገራችን ላይ ኢትዮጵያ ላይ ምን እየተካሄደ ነው? ምንድን ነው እየተሰራ ያለው? ለምንድን ነው እነዚህን ህገ ወጥ ደላላዎች ማስቆም ያልተቻለው? ለምንድን ነው በእነሱ ዙሪያ ጥግ ድረስ የማይሰራው? የምሬን ነው። ህዝባችን እኮ አለቀ። ከትንሽ እስከ አዋቂ የአሳ እራት ሆነ። በየጫካው በየበረሃ ወድቆ ቀረ ህዝባችን ማለት ነው። እንደው ምን ይሻላል? እንደው ርህራሄ ርህራሄ የሚባል የለም። ሰው እንዴት ሰው ሆኖ ለሰው ልጅ ማሰብ ይሳነዋል? የምሬን ነው እንዴ እንደዚህ የሚያደርጉ ሰዎች እኮ በራሳቸው ላይ ቢሆን እኮ ምንም ነገርን የማይፈልጉ ናቸው። በሰው ላይ ሲሆን ግን የፈለጉትን እያደረጉ የፈለጉትን እየሰሩ፣ በቃ እነሱ ገንዘባቸውን ብቻ ነው የሚያዩት፣ የራሳቸውን መበልጸግ፣ የራሳቸውን መቀየር በሰው ደም በሰው ነፍስ ማለት ነው ደውነት። እናንተ ህዝባችን ይህ ምንም የማያውቀውን ህዝብ ከትንሽ እስከ አዋቂ ወደ ስደት እያመጣችሁ በሕግ ወጥ አላህ የእጃችሁን ይስጣችሁ። ሌላ ምንም አልልም። የምር አሁን ይህ ህፃን ከእናትና ከአባቱ ጉያ ተነጥሎ የሚመጣበት ሰዓት ነው እንዴ? ገና አንድ ፍሬ ልጅ አሁን እዚህ መቶ ሳውዲ መጥቶ ምን አይነት ስራ ነው የሚሰራው? አውቀው አግተው ገንዘብ ለመቀበያ ነው እንጂ ማለት ነው። እኔ የምድር እንደው ምን እንደሚሻለ ብቻ አላቅም። እና ወላጆች ደግሞ ልጆቻችሁን መከታተል አለባችሁ። ልጆቻችሁን መጠበቅ አለባችሁ። በቃ ሲወጡ ሲገቡ የት ነው የሚውሉት እንዴት ነው የሚለውን ነገር እኔ የምር እኔ ግራ ገባኝ። እውነት መከታተልና ያለባችሁ ምክንያቱም እነዚህ ነፍሰ በላዎች እውነት ይሄ ሕጻን መጥቶ ይሰራል ብለው ሳይሆን መንገድ ላይ እንትን ብለው አግተው ገንዘብ ሊቀበሉበት ነው። ብቻ አላቅም የምር እኔ የምንሰማው የምናየው ነገር ብቻ ግን ከአይምሮ በላይ ነው፣ የምር ይሰቀጥጣል ማለት ነው። ምን ማለት እንዳለብኝ ለራሱ ግራ ተጋብቶኛል፣ የምር ምክንያቱም ግራ የሚያጋባ ነገር ነው። እናላቸዋለውኝ ውድ ቤተሰቦች በጣም ነው እኔ ያዘንኩት፣ በጣም ነው እኔ አላቅም ብቻ ግን የነበረን ቆይታ ይህን ይመስላል። ላይክ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ደግሞ ይህን ቪዲዮ የምሬን ነው ሌላውም ሰው አይቶ ቤተሰቦቻቸው በቃ ቤተሰቦቻቸው ልጆቻቸውን ይቆጣጠሩ በቃ በቻሉት አቅም። ሰውን መቼም ጠብቃችሁ ትናትሉትም ግን ደግሞ ቢሆንም ከዚህ አይብስም። አሁን ጊዜ ወላጆቹ እንዴት እንደሆኑ እንደሚሆኑ እንግዲህ ፈጣሪ ነው የሚያውቀው። ልጃቸው እንደዚህ በመሆኑ ልጃቸው በመጥፋቱ እንዴት እንደሚሆኑ ፈጣሪ ነው የሚያውቀው። ይሄ ከመሆኑ በፊት ደግሞ ቢያንስ በቻሉት አቅም ጥንቃቄ እንኳ ቢያደርጉ ማለት ነው። እናላችኋለሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።